ወይዘሮ ገነት ይኸው አሁን ስራዬን ሰራው፣ ተሳካለኝ። ያሰብኩት ያቀድኩትን አደረግኩ። ለምክንያት ነበር ወደዚህ ቤት የመጣሁት የታባሽ ኑሐሚን። ከዚህ በኋላ ይኸው አንቺን ጎዳና እኔ ብቻ ሳልሆን ጎዳና ላይ የማወጣው አንቺን ጭምር ነው ጎዳና ላይ የማስወጣሽ ከአባትሽ ጋር ሄጄ ደግሞ ጉድሽን እናገርልሻለሁ ከዛም አባትሽ ደግሞ እየታባቱ እንዳይድን እያልጋ ቁራኛ ሁኖ እንዲቀር አድርገዋለሁ እያለች ታወራለች እናም ግራ የተጋባችው እሳይ ተሳካለኝ እኔ የኔ ልጅ አገር ለአገር እየዞረች የት እንዳለች ሳላቅ አንቺ ድርሶች እንዲኖር ነበረ ምኞትሽ በፍጹም አይሳካልሽም። አሁን አግኝቸሻ አለሁ። ከዚህ በኋላ ግን እጅ አልሰጥም። እኔ ገነት አይደለሁም። ከዚህ በኋላ ኑሐሚን ሰራሁልሽ እያለች በደስታ ተፈነጭ ጀመር። ኑሐሚን ግን ቅስሟ እንደተሰበረ ስታስብ ብትናደድም ምንም ማድረግ አትችልም። ምክንያቱም አንዴ ሳታስበው ያልሆነ ውስጥ ገብታለች። እሱም ደግሞ እንደሚወዳትና እንደሚያፈቅራት ስለነገራት ተሸጉዳለች። ያለምንም ምክንያት አባቷን ሲያግዝላት ሲረዳት እንደነበረ ስታይ የዛ የዛም እይሉኝታ ይዟት ስለነበር ችግር የለውም በቃ ከዚህ በኋላ ምንም ስለማይጎዳኝ ለአባቴ ካወጣው ገንዘብ አይበልጥም ብላ ነበር እየቀረበችው እሱም ሳያቀው እውነት ለመናገር እኔ ከዮ ኑሐሚን ውጭ ሌላ ሴት አልፈልግም፣ ኑሐሚን የኔና የኔ ናት እያለ ነበር እሱ ኤርሚ። ግን የወደ የበፊጫችኛዋንም ፍቅረኛዋንም ፍቅረኛውን እንተ ጋ ከዚህ በኋላ እንደማልመለስ አልፈልግህም፣ ደናሁን ብለው ነው የሄደችው። አሁን ላይ ኤርሚ ምክንያቱም እሷ ጋር ከተለያየ ደግሞ የእለት ገቢው ሊጠፋበት ነው የዕለት ገቢ ገንዘብ አይኖረውም። ለኑሐሚን እያስረዳት ሁሉን ነገር ይውልሽ፣ እሷ ገንዘብ ስለምትሰጠኝ ነበረ እኔ እስካሁን ድረስ የማወጣው ወጭ፣ እንደፈለኩ ብር የምመነዝረው ሲላት፣ ኑሐሚን እጅግ በጣም ትናደዳለች። እንዴት በሴት ገንዘብ እኔን ታግዘኛለህ? የኔን አባት ታሳክመዋለህ? እንዴት በሴት ገንዘብ? እዩልሽ ኑሐሚን፣ እኔ እንደምወዳት ታውቃለች እና እሷ ደግሞ ከሌላ ወንድ ጋራ ጓደኝነት ጀምራለች ፍቅር እናም ባለሀብት ልጅ ነው፣ ልጁ የሀብታም ቤተሰብ ልጅ ነው። እና ገንዘብ እየፈለገችውን እየጠየቀችውን ገንዘብ ይሰጣታል። እናም እኔ ከእሷ ደግሞ እሷ ከእሱ ተቀበልና እኔ ደግሞ ከእሷ እየተቀበልኩኝ ነው እንጂ ታዳ እኔ አሁን በዚች ራይድ ሰርቼ ምኑን ጠቀማለሁ ብለሽ ነው? ምን አገኛለሁ ብለች ነው ኑሐሚን ሲላት፣ ኑሐሚንም እጅግ በጣም ትበሳጭና እና በሴት ገንዘብ እሷ ገለዋን ሽጣ በምትሰጥ ገንዘብ ነበር ማለት ነው፣ እኔን እንደዚህ ስታበላኝ ስታጠጣኝ የነበረው። ለአባቴም የህክምና ወጪ እያልክ ገንዘብ ስሰጠኝ የነበረው በሱ ወጪ ነው ማለት ነው ስትል እጅግ በጣም ታዝናለች። እኔም ሴት ልጅ ነኝ፣ ነገጧትም እንደሚገጥመኝ እንዴት አውቃለሁ? እንዴት እንደዚህ ታደርጋለህ? ትልና ኑሐሚን እጅግ በጣም ተናዳ ዞር በል ካጠገቤ፣ ከዚህ በኋላ ካጠገቤ እንዳደርስ ትለዋለች። ያ ሀብታም ልጅ የተባለውም የኑሐሚን ያቶ ተሰማ የጓደኛ ልጅ ነው። ይህ ነገር ገና አልተገለጸላትም ለሷም የተሰማ ጓደኛም ኑሐሚን ለልጁ ይፈልጋታል። ጓደኛየው አቶ ተሰማን ለመጠየቅ ሆስፒታል በሄደ ሰዓት ያቺ ቆንጅዬ ልጅህ የት ሄዳ ነው ሲለው፣ አይ አሁንማ እቤት ሄዳለች ደሞ ትንሽ ዘና ልበል እስኪ እረፍት ላድርግ ብላኝ ወደ ቤት ሄደች አለው። እናም ልጅ ግን በጣም ታድለህ፣ በጣም እንዴት አይነት አስተዋይና ደስ የምትል ልጅ አለችህ ይለዋል። እጅግ በጣም እጅግ በጣም እኔ፣ አሁንማ እንኳንም ሰርቄ እሷን ወለድኩኝ አስባለኝ እኮ አይገርምም? ሲለው እጅግ በጣም እኔ ግን፣ አሁን አንተ ከዚህ ቦታ ስትወጣ ሙሉ የቤት ክራዩን ከፍዬ እኔ ነኝም ወስድህ፣ እኔ ነኝ ቤቱን መከራይልህ እናም የፈለገው ነገር ትሰራለህ ሲለው፣ አረ በፍጹም አንድ ደግሞ የማናውቀው ልጅ እኮ እሱ አስጠግቶን እየኖርን ነው ያለ ነው ሲለው፣ በፍጹም ከዚህ በኋላ የማንም ጥገኛ ትሆንም ውለታህንም ማጥፋት አልፈልግም ሲል የአቶ ተሰማ ጓደኛ ከሐኪም ቤት ሲወጣ ቤት ተከራይቶ እንደሚያስቀምጠው ይነግረውና ቃል ይገባለታል። የአቶ ተሰማ ጓደኛ ግን ለኑሐሚን ለልጁ መዳር ስለሚፈልግ ነው። ግን ደግሞ በተዘዋዋሪ አልተዋወቁም እንጂ ልጁና ኑሐሚን ይተዋወቃሉ። የተዋወቁባትን መቅሰፍት ያችን ቀን ከአቶ ተሰማ ጓደኛ ጋር ተጠርታ ቢድር ሰዓት ስልኳ በመውደቁና የስልኳ ተቀያይሮ በመምጣቱ ነበረ። ያቺ ቀን እሱን አስተዋውቀዋታል። ግን ደግሞ እሷም አላወቀችም። እሱም አላወቀም። ግን ደግሞ ያተሰማ ጓደኛ ለልጃቸው የሚሉት እኔ ሚስት አገባ እድርሃለው እሰጥሃለው፣ አስታውቅሃለው ነው። እሱ ደግሞ የማፈቅራትና የምወዳት ጓደኛለችኝ ይላል። ይህ ሁሉ ውዝግብ ግን ኑሐሚንን የሚያሳጣት ይመስላል። ምክንያቱም ኑሐሚ አሁን ላይ ከቤት ወጥታለች። ጫማዋንም በእጇን ጠልጥላ ባዶ እግሯን መሄድ ጀምራለች። የት እንደገባች ማንም የሚያውቅ የለም። አባቷም ሆስፒታል እንዳለ አባቷን ሄዳ መጠየቅም አቅም የላትም። እራሷን ስታ መውደቅም ፈልጋ ግን ደግሞ ለማን መኖር እንዳለብኝ ለአባቴስ ምን ብዬ ነው ይህን ነገር የምነግረው? አባቴስ እንዴት ነው ይህን ነገር ሊያውቅ የሚችለው ትላለች። እናም ግራ የተጋባቸዋ ገነት ግን እጅግ በጣም ደስ ብሏታል። የኑሐሜን ህይወት መበጥበጥ፣ የኑሐሜን ማልቀስ ከቤት መውጣትና ጎዳና መውጣት እጅጉን አስደስቷታል። ምክንያቱም ኑሐሜን አሷ ቤት ደና ቤት እያላት እኛ ደግሞ የማዳበሪያ ቤት ተከራይተን መኖራችን ቅስማችን ሰብሮታል። እሷ ትናንት ከገጠር መታ ደና ኑሮ ስትኖር እኛ ግን ደግሞ የተንደላቀቀ ቤታችን ወጥተን እንደዚህ አይነት ቤት መኖር የለብንም። ስለዚህ የኑሐሚን ህይወትም መውጣት መጥፋት አለበት ማልቀስ አለበት ትላለች። እናም ኑሐሚንም እያለቀሰች አስፓልት ተሻግራ ለመሄድ እያዘገመች ነው። ዝናብ እየዘነበ ነው። እንደ ሰው አልተጠለለችም። አስፓልት ተሻግራ ስትሄድ መኪና ከፊት ለፊት